ዘንድሮ ሴቱ ሁሉ አብዷል። የኢትዮጵያ ሴቶች ግን ምን እየጠጡ ነው? ምን እየቀመሱ ምን እየላሱ ነው? በዚህ ልክ እንደዚህ ፈጣጣ የሆኑት ማለት ወንድ የጠፋ ይመስል ደግሞ በጣም የሚያሳዝነው የሚገርመው ነገር ደግሞ ትዳር ያለው ሰው ፍቅረኛ ያለው ሰው ላይ ወንድ ላይ መለጠፍ ምን ማለት ነው? ማለት ምን እያስተማራችሁ ነው? ምን እያሳያችሁ ነው? አንዱ ሄደ ስንል ሌላኛው ይመጣል ሌላኛው ሄደ ስንል ሌላኛው ይመጣልና ዛሬ ደግሞ ጭራሽ እድላዊት የምትባለዋል እንግዲህ ኤፍሬምን አፍቅሬ መጣው ብላለች። ማንም ሰው ካንተ አጠገብ ካንተ ጎን ሆኖ ማየት አልፈልግም፣ ጭራሽ ከሰው ጋር ራሱ ቪዲዮ ስትሰራ በጣም ይደብረኛል ያስጠላኛል። ስለዚህ እኔ ፈልጌው ወድጄው አይደለም ያፈቀርኩ ወይም ደግሞ ፈልጌው አይደለም፣ ስለዚህ ፍቅሬ ልትረዳኝ ይገባል እያላት እያለችው ትገኛለች። የኤፍሬም ምላሽ ምን ይሆን? በጣም የሚገርም ነው እንግዲህ ከቤዛ ጋር ጥሩ ሁኔታ ላይ ናቸው ብለን እኛም እነሱን ልንድር ታች ላይ ደፋ ቀና እንላለን፣ ወገባችን ታጥቀን እንግዲህ ኤፍሬም እንደምታዩት የመጣውን የሄደውን ሴትም እያቀፈ እያባበለ ይገኛል ማለት ነው። አንዳንዴ ማለት ነው ሕይወት ራሳችንም መምረጥ ያለብን ነገር አለ። ወይም ደግሞ ለራሳችን የምናደላበት ጊዜ አለ። ሁሌ ለሰው ለሰው የምንኖር ከሆነማ ዓለም ለኛ አትሆነንም። የእውነት ፊቷን ነው የምታዞርብን። በጣም ማለት የኤፍሬም ሁኔታ ስለገረመኝ ነው። ግን ከኤፍሬም የተረዳውትን ነገር ልንገራችሁ፣ ያለምንም መዋሸት ያለምንም ምንም ማለት ነው። በደንብ የተረዳውትን ያየውትን ነገር ልንገራችሁ። ቪዲዮን ከመጀመሪያ እስከ መጨረሻው ጥንቅቅ አረጌ ቀጭ ብዬ ቆጭ ብዬ በስርዓት ነው። በቃ እንትን ትኩረት ሰጥቼ ያየውት ማለት ነው። እና ከቤዛ ጋር ያለውን ነገር ደፍሮ ደፍሮ እንኳን ፍቅረኛው እንደሆነች እንደሚወዳት እንደሚያፈቅራት ራሱ አይደለም፣ ተውት። ይህንኑ እንደሚያፈቅራትም ምናምን ተውት ይቅር፣ ግን እንደሚወዳት አብሯት መሆን እንደሚፈልግ እንኳን ለዚች ልጅ ሊያስረዳት አልቻለም። እያሳሰበው የነበረው ነገር ምንድ ነው? በቃ ቤዛ አለች ትቷት መሄድ አይፈልግም። እሷን ማስቀየም፣ ሁለቱንም ማስቀየም፣ ማንንም ማስቀየም አይፈልግም። ከዛስ ግን ከዚች ዋጋ መሆን እንደሚፈልግ ነው የተረዳትኝ። ይሄው የእውነቴ ነው። በደንብ በትኩረት ቪዲዮ ማየት ትችላላችሁ። ያለፈው ነገር አልፏል። በቃ ስለ ነገሩ መኖር ያለብን ምናምን ብሎ ስለ ቤዛ ራሱ ያወራው ነገር አለ ገና ልጅቷ ከመምጣቷ በፊት ማለት ነው። አንድ ነገር ልንገራችሁ። በመጀመሪያ ኤፍሬም ለአንተ ብዙ ምክሮች አሉ። አንዳንዴ ምናልባት ተወዳጅ ነኝ ተፈቃሪ ነኝ ብለህ ልታሰብ ትችላለህ። ግን አንተ የኔ የምትለው ሰው ከሌለ ወይ ደግሞ የኔ የምትለውን ሰው ካልመረጥክ ነገ ባዶህን ብቻ ነው የምትቀረው። አንተ ነህ እርግጠኛ ነኝ የምናገረው ነገር። እድላዊት ደግሞ አንቺ ቆንጆ ሴት ነሽ አይደለ? በጣም የምታምሪ፣ በጣም ገና ወጣት፣ ገና ትንሽዬ ልጅ ነሽ አይደል? በዚህ ልክ ራሽን ዝቅ አድርገሽ በዚህ ልክ ማለት ተውት። ለፍቅር ዝቅ ማለት ችግር የለውም። ለፍቅር የፈለጉትን ነገር ማድረግ የፈለገ መንገድ የፈለገ ተራራ መውጣት ችግር የለም። ፍቅር ከሆነ ፍቅር ነው። ግን በዚህ ልክ ማለት አንዳንዴ ፍቅርም እኮ ማለት ነው። ካፈቀራችሁ ሰው ጋር ሁሌ ትኖራላችሁ ማለት አይደለም። ስንቶቹ እየተዋደዱ እየተፋቀሩ፣ ስንቶቹ ለአመታት ትዳራቸውን ይዘው ሲኖሩ ልጆቹን ወልደው ቤተሰብ መስርተው እየኖሩም እንኳን እየተለያዩ ነው አይደል? ወይም ደግሞ ብቻ ህይወት አልሆን ስትል ይተዋል። ብዙ የሚተው ነገር አለ። አንቺ ደግሞ ከቤዛ ጋር ያለችውን ነገር እያ ታይዋለሽ ትከታትዋለሽ፣ ኢቨን በቪዲዮ ብቻ ሳይሆን በአካልም ያለበት ቦታ እየሄድሽ እሱ ባያየሽም ግን አንቺ እያየሹ ሁኔታውን አዋውሉን እያየሽ እንደሆነ ተናግርሻል አይደል። በዚህ ልክ ራስ ወዳድ ሁናችሁ በፈጣጣው ስትመጭ በጣም ገረመኝ። ያስታውቃል፣ ከቤዛ ጋር ዝምታዋ ግን ቤዛ በጣም በቃ ያሸንፋል። የእውነቴን ነው ምላችሁ። አንድ ዘፈን አለ። የማን ዘፈን? የእዮባ የምሬ ነው። የሆነ ዘፈን አለ ዝምታሽ በለጣቸው ደብዝዘሽ አጋለጥሻቸው የሚል ዘፈን አለና፣ ዝምተኛ ናት፣ በጣም የተረጋጋች በጣም ጨዋ የሆነች ሴት ነች እና ከእናንተ ጋር በምንም ልትነጻጸር፣ ልትወዳደር አትችልም። እንግዲህ ኤደን መጣ አልቅሳ አልቅሳ፣ በጣም በጣም ተናዳ፣ ተበሳጭታ ብዙ ነገሮችን ብላ፣ ብዙ ታሪክ ፈጥራ፣ ብዙ ፊልም ማለት ትችላላችሁ፣ ተከታታይ ፊልም ማለት ትችላላችሁ፣ ብዙ ወጣ ወርዳ የተፈጠረውን ነገር ታውቃላችሁ። ቤዛ ነች አሸናፊ የሆነችው፣ በዝምቶ አበለጠቻት። አሁንም እኔ እውነት ለመናገር ቤዛ እንዲሁም ኤፍሬም ራሱ ለቤዛ የሚመጥናት እየመሰለኝ አይደለም። አንድ ነገር መናገር ፈልጋለሁ እዚህ ጋር ቤዛ የራሷን ቻናል ከፍታ በራሷ ቻናል መምጣት አለባት። በቃ ይሄ ነው የሚሻለው። ለምን መሰላችሁ? የራሷን እሱን እየጠበቀችው ነው። ለእሱ ቦታ አላት፣ ለእሱ የሆነ ነገር አላት። እሱን ትጠብቋለች፣ ግን እሱን እዩትማ ይሄ እች ልጅ እንዲመጣ ስትነግረው በእርግጥ ፍቅር ከየትኛውም ሰው ሊይዘን ይችላል። ግን ያፈቀረው ሰው ሁሉ አፍቅር ያለው ብለን የምንናገር ከሆነ አፍቅረሻለሁ ብሎ የሚናገሩ ከሆነ ራስ ወዳድነት ነው። እኔ የማየው ለምን አንድ ሰው ራስ መወዳድ መሆን የለበትም። ፍቅር ራስ ወዳድ አይደለም። ቢያንስ መረጋጋት ነበረባት። ማለት ከቤዛ ጋር ያለው ነገር ምንድነው ብላ እንኳን ማጣራት አልቻለችም፣ እና የራሷን ጥቅም ብቻ ነው ያስሄደችው። ተውት እሷ አሸመጣትን ነገር ስሜቷ መናገሯ ምናምናምን ክፋት ላይ ሆነ ይችላልሽ፣ የተናገረች ግን የኤፍሬም መልስ ነው የገረመኝ በጣም። እስኪ እስ ቤዛን ሴት ላረጋት ነው ምን ላረጋት ነው ምን ልንላት ነው ያለው ያስጨነቀው እሱ ነው። እንግዲህ ፍላጎት እያሳያት ነው፣ ግን ወዲያውኑ ተረጋጊ ይሁልሽ፣ አንቺ ቆንጆ ነሽ፣ አንቺ እንደዚህ ነሽ፣ እንደዚህ ነሽ፣ ተፈላጊ ነሽ፣ ግን ይቅርታ፣ እኔ ከቤዛ ጋ ያለኝ ነገር ስላለ ከአንቺ ጋር መቀጠል መሆን አልችልም ምንም ያህል የቱንም ያህል ብታፈቅርኝም ብትወጅኝም ግን ደግሞ ከአንቺ ጋር መሆን አልችልም። የራሴ ሕይወት አለኝ የራሴ የምነው የማቀደው ነገር አለ ብሎ ማስረዳት መናገር ሲችል፣ እሺ በቃ ተይው አንችን ከፍቶች ማየት አልፈልግም። ቪዲዮም አብረን እንሰራለን። አንቺ እንዲ ስትሆኝ በእኔ ምክንያት ማየት አልፈልግም ነው ያላት። ይሄ ማለት ምን ማለት ነው? ለልጅቷ ሌላ ተስፋ ሰጣት፣ ሌላ ህልም የያዘች፣ ሌላ ህልም ኖራት። በዚህ አይነትማ ቤዛ በቃ ተቃጥላ መሞታ ነው። ወይኔ አንዳንዴ ውላችሁ የእውነት ኤፍሬም ማለት ነው። ምናልባት ብዙ ሰዎች ብዙ ሴቶች ምርጫ ሊያደርጉ ይችላሉ ምርጫቸው ልትሆን ትችላለ፣ ግን የኔ የምትለውን ሰው እማትመርጥ ከሆነ የእውነት ብቻ ነው የምትቀረው መጨረሻ ላይ አንተ ነህ። በጣም ማለት በጣም ስላሳዘነኝ ስለገረመኝ ነው። በዚህ ልክ እኔ ለቤዛ ምላሽ ስለ ቤዛ ምላሽ ይኖረዋል ብዬ አላሰብኩም። ተናግራለች። እኔ ኮ ለቪዲዮ የምትገናኙ ነበር መሰለኝ ዝምብላችሁ ምንም ያላችሁ በማል አልመሰለኝም ስትለው፣ ምንም ነገር ማብራራት አልፈልግም፣ ምንም ማስረዳትም አልፈልግም። ይሄ ደግሞ ምንድነው የሚያሳየው? ከቤዛ ጋር ያለው ነገር እያለቀለት እያበቃ ያለ ነገር ነው የሚመስለው። በጣም ያሳፍራል። የእውነት ነው ምላችሁና ቤዛ ነገይን ሰምተ ምልትል እንደምትችል አላቅም። ትናንትና ጥሩ ቪዲዮ ሰርተው ነበር፣ የሚያስቅ የሚያዝናና የፕራንክ ቪዲዮ አምጥተው ነበር። ዛሬ ግን ሌላ ጉድ ነው የመጣው። ማለት ግን እኔ ሴቶች የገረመኝ ነገር በጣም ብዙ ሴቶች አይቻለሁ። በእርግጥ ከዛ ሁሉ ሴቶች የተሳካላት የሰመረላት ጥሩ ህይወትን የያዘች ጥሩ መስመርን የያዘች በዛው ልክም ብዙ ፈተናዎች የተፈተነች ሴት ሮታ ነች። ሌሎቻችሁ ትመጣላችሁ፣ ትሄዳላችሁ፣ ታለቅሳላችሁ ከዛ ትስቃላችሁ፣ ሌላ ሰው ጋር ትሄዳላችሁ። ምናምን ጅምር ትውት ነው፣ ያዝ ለቀቅ ያዝ ለቀቅ ነው። እና እኔ ይቅርት አርጊልኝ፣ በስሜትሽ ልቀልድ ላሾፍ አልችልም። ምክንያቱም ነገ ምን እንደሚያጋጥመኝ እኔ ስለማላቅ ከማን ምን እንደሚማን ምን እንደሚያረግ ስለማላቅ ሊቀልድብሽ፣ ልስቅብሽ፣ ልናገርሽ፣ ልሳደብሽ አልችልም። ግን ቢያንስ ሰው ከሰው ጋር ከሆነ አንድ ሰው አውሮት ሰው ካለ እኔ የእውነቴ ነው ምላችሁ በህይወቴ የሚያስጠላኝ ነገር እንደዚህ አይነት አጣብቂኝ ውስጥ የሰው የሆነን ሰው ሌላ ስሜት እንዳይሰማኝ በጣም ነው የምጠነቀቀው፣ በጣም ከሚባለው በላይ የእውነቴ ነው ምላችሁ። አወራሬን ራሱ በጣም አስተካክላለሁ። እስከ ጥግ ድረስ መግባባት አልፈልግም። ኤፍሬም ጥፋቱ ምንድን ነው ሲጀመር? እዛም ዚህ መለጠፍ ይወዳል እዛ ዚህ መሄድ፣ ምናልባት የሰው መደር ስላለ ሊሆን ይችላል። ሰዎች በደንብ ሴቶች ስለሚቀርቡ ሊሆን ይችላል። አንተም በጣም ስለምትቀርባቸው ሊሆን ይችላል። ግን ደግሞ የሚያመጣብህን ጣጣየው። ምንም የተሸከፈ ነገር የለውም በቃ ከኋላ ብዙ የሚመዘዝ ነገር አለው ኤፍሬም። አንድ ቀን እኔ ሰላም ሆኖ የእውነቴ ነው። ከኋላ እኔ በቃ እንድታፈቅርኝ አልፈልግም እያላት፣ ደግሞ በጣም ያሳቀኝ ፓርቲ ቅርት አድርጉልኝ ና፣ እኔ እንድታፈቅርኝ እንዴ፣ ፈልገው ነው እንዲያፈቀረች። እሱማ ግን መቋጨት አነጋገር አትችልበትም፣ ራሱ ማለት ማስረዳት ራሱ በጭራሽ አትችልም። ምንድን ነው አሁን? እች ልጃው ምን እናርጋት እስኪ? ኬትን ብርድ ልብስ አይደለች እንግዲህ። ሴቶቹን ደራርበ ኤደንንም አምጥተ እሷንም አምጥተ ቤዛንም አስቀምጠ በቃ ደራርበ ደራርባ አትይዛቸው እንግዲህ፣ ብርድ ልብስ ወይ ፎጣ አይደሉ ሰው ናችሁ አይደል አንድ ሰው ለአንተ አንድ ህይዋን ነች አንተም ለአንድ ሰው ነው መሆን የምትችለው እና በዚህ ልክ አቅፈህ አባብለህ በቃ እንደ ደህና ነገር መልካም ነገር እንደተናገረች መሄድ በጣም ስለገረመኝ ስላሳዘነኝ ነውና ይሄ ለቤዛ አይገባትም እውነት ለመናገር ምንም አይነት ስሜት ከሌለ ለቤዛ ንገራት ያላችሁን ጓደኛ የራሷን ቻናል ክፈትላት ራሷ የራሷ የምትለውን ሰው ትፈልግ የእውነት በጊዜ አትጫወትባት ሳዩ ሳዩ ምንም አይነት ስሜት ምንም አይነት ነገር እንደሌለ ነው እየተረዳው የምገኘው የእውነት ነው የምላችሁ ማለት ከጎኗም አለው ዛሬም ችግር የለውም በቃ የትናንትና ነው አልፏል ነገ የነገውን ደግሞ ፈጣሪ ያውቃል ግን ቤዛ ባለች በጠየቀችኝ በጠራችኝ ጊዜ ከጎኗ አለው ይሄ ማለት ርቋታል ማለት ነው ይሄ ማለት አብረው ጓደኝነታቸው ጥሩ ቢሆንም ግን ደግሞ ምንም አይነት ለሷ ምንም አይነት ስሜት እንደሌለው ነው የተረዳውት የእውነት በጣም ያሳፍራል እና ግን ይህንን ነገር መናገር ያለብህ አሁን ነው ሰዓቱ ዛሬ ነው እች ልጅ ተረዳትም አትረዳትም ልል አልችልም። ምክንያቱም ምትኖረው ህይወቱን ራስን እንጂ እኛ ልንኖር ላይ አይገባም ወይም ደግሞ አንችልም። ግን የመጣችበት መንገድ ያስጠላል። ጭራሽ ከቤዛ ጋር እንዳትሆናለች በኋላ የመጣ ይናወጣሉ እና ዱሮ ታዲያ አብረሹ ከሆኖች አብረሹ ጊዜ ካሳለፍሽ አብረሹ ብዙ ነገሮች ከነበሩ ሲጀመር ፍቅር በሁለት አይታሰርም አንድ ሰው የሆነ ጥቅም አድርጌለታለሁ የሆነ ነገር አድርጌለታለሁ የሆነ ነገር ሰጥቼዋለሁ እና የኔን ፍቅር መረዳት አለበት ወይም ደግሞ እኔ ማፍቀር አለበት ማለት የለበትም ለምን ሺ ጊዜ ውለታ አትውይለትም ለምን ህይወትሽን አትሰጩም ምንም ውለታ ምናምን የሚባል ነገር የለም ፍቅር ፍቅር ነው በቃ የሚሰማሽ ስሜት እንጂ በጥም በጥቅማ ጥቅም የሚመሰረት ምንም አይነት ነገር የለም እንደዚህ አይነት ፍቅር የለም እና የእውነትም ካፈቀርሽው በቃ ራስሽን እያስበለጥሽ ራስሽን እያስቀደምሽ ምናምን ምናምን ነገር ሳይሆን ያለውን ነገር ለማስተካከል ለማስረዳት ነው መሞከር ያለብሽ። በጣም እያለቀስሽ ነበረ። እኔ አላቅም። ፈጣሪው ናችሁ። ሌላ ምን እላለሁ? ዘንድሮ ግን ሴቱ ብሶበታል። እምትበሉትን ነገር ግን ብትነግሩ ደስ ይለናል። ወይ መብላት መቆም አለባችሁ ወይ ደግሞ በደንብ አድርገን እንላክላችሁና አንድ ይያችሁና አብዳችሁ ሂዱ። ሌላ ምንም የሚባለው ታሪክ የለም። እኛ እኮ ግራ ገባን። አንዱን ስንል አንዱን ያያዴ ስንል ይመጣል። ኧረ ተው ተው ሴቶች ተረጋጉ። እንዴ ኮ ቤዛ ጽናቱን ብርታቱን ይስጥሽ እህቴ። አንቺማ ዝምተኛ ሰው ነሽ፣ በቃ ዝም ያልሽ ሰው ነሽ። በቃ በዝምታሽ በእርግጥ ብዙ ምታሸንፊው ነገር አለ። ፈጣሪ ይሁንሽ፣ ሌላ ምንም ልልሽ አልችልም። ኤፍሬም ደሞ ልቦና ይስጥ ወደ ራስ እንድትመለስ እንግዲህ ፈጣሪ ይርዳሃላለሁ። እህቴ ደግሞ ፍቅር ሳይሆን ጉንፋን ነው ያዘሽ፣ እኔ ይመስለኛል። እንደዛ ነው ማለት የሆነ ሰዓት ላይ እንደዚህ አስለቅሶ አስለቅሶ አስነጥሶሽ አስነጥሶሽ ፊትሽን አስቀልቶት ምናምን ከዛ የሆነ ሰዓት ላይ ብን ብሎ ይጠፋል። ምንም አታስቢ። በንፋስ የሚሆን በማራገቢያም ቢሆን አራግበን እንግዲህ ብን ብሎ እንዲጠፋ እናደርገዋለን። ግን አንቺ ብቻ አሁን ብቻ ተረጋጊ፣ ወደ ራስሽ ተመለሽ ነው ልል የምችለው። ፈጣሪ እንግዲህ ወይ ጉድ፣ እኔ ምን እላለሁ ከዚህ በላይ። ሌላ ምንም ነገር እንዳትጠብቁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይ እንግዲህ ኮሜንታችሁን እንጠብቃለሁ። አመሰግናለሁ።